አላይኩም ወረሐመቱላሂ ወበረካቱ። ድና የተከበራችሁ የራቢቱ ተከታዮች እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላሂ። ያው እንደተለመደው አሁን ይዤላችሁ መጥጫ አለሁኝ። በጣም በጣም ሀሪፍ ነው፣ ተወዱታላችሁ ብዬ አስባለሁኝ። ቪዲዮውን እስከ መጨረሻው ተከታተሉ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እና ዛሬ አዲስ ነገር ይዤላችሁ እየመጣሁት በኢሞ የምንላላከው ቪዲዮ ወደነሱ እነሱ ሴፍ ወደ ጋላሪ እንዳያደርጉት ወይንም አንዴ ብቻ አይተው ተመልሰው እንዳያገኙት እንዲጠፋ ከነሱ እንዴት አድርገን እንደምንልክ። ምክንያቱም አላስፈላጊ ቪዲዮ ብንልክላቸው ያንን ቪዲዮ ወደ ጋላሪ ሴቭ እንዳይሆን አንድ ብቻ አይቶ ሁለተኛ ሲገቡ ከኢሟቸው እንዲጠፋ ለማድረግ ለፈለግነው ሰዓት ወይም ሴኮንድ ወይም ደቂቃ አይቶ እንዲጠፋ እንዴት አድርገን እንደምንልከው አሳያችኋለሁ ማለት ነው። ወደ ኢሞ እንገባለን ማለት ነው። ወይም እንደዚህ ከገባን በኋላ ለምሳሌ አሁን እዚ ከድግባ ለምልክለት ሰው ከዛ ወደ ጋላሪ ገባለሁኝ። ለምሳሌ አሁን ይሄን ፎቶ ለላክብኝ ይሄን ፎቶ ለላክብኝ ይሄን እንደዛ አድርጋለሁኝ። ግን ይሄን ፎቶ ይህን ፎቶ አንድ አንድ ብቻ አይቶ ወደ ጋላሪ ሴቭ እንዳይሆን ኢሞ ላይ ብቻ አይቶ እንዲጠፋ ነው የሚሆነው እና ከግራ በኩል የሆነች የሆነች አንድ ምልክት አለች። ይቺ ምልክት ይችን እንጫናለን። ፎቶውን ከመላካችን በፊት ይችን እንጫናለን መጀመሪያ ይችን እንደዚህ ስንጫን ሰኮንድ ያመጣልና ስንት ሰኮንድ እንደሚቆይ ኢሞ ላይ ከዛ አምስት ሰከንድ አለ አራት ሰከንድ አለ ሶስት ሰከንድ አለ። ለምሳሌን አሁን አምስት ሰከንድ ላይ አድርገው እንደዚህ አድርጌ እንደዛ አድርጌ ሴንድ እለዋለሁ። እንደዚህ ሴንድ ሳደርገው ይሄው አንድ ቁጥር አንድ ቁጥር መቶልኛል። ይሄንን እንግዲህ አንድ ጊዜ ብቻ ነው ማየት የሚቻለው ሁለተኛ ማየት አይቻልም። እንደገና ደግሞ ወደ ጋላሪ ለራሱ ላስተላለፍ ብትል ልጅቷ ማስተላለፍ አትችልም እና እንደዚህ እያደረጋችሁ ሞክሩት። ቪዲዮዬን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን።